ወደ አሜሪካ ለመጓዝ ለሚያስቡ ማንኛውም ስደተኛ እንዲሁም ስደተኛ የሚመስል ወይም ስደተኛ ለሚያውቅ ግለሰብ በአዲሱ አስተዳደር ላይ በኢሚግሬሽን ዙሪያ ላይ ሙሉ መረጃ እነሆም በአሜሪካው ፕሬዝዳንት ዶናልድ ትራምፕ በተላለፈ ኢሚግሬሽንን የሚመለከት የአፈጻጸም ልዩ ትእዛዝ መሠረት የኢሚግሬሽንና የጉምሩክ አስፈጻሚ አይሲኢ ባለሥልጣኖች ያለምንም ገደብ ማንኛውንም ሕገወጥ ስደተኛ ነው ብለው ያሰቡትን ግለሰብ የመጠየቅ ያለበትን ቦታ በድንገት የመውረርና የማስቆም ሥልጣን ተሰጥቷቸዋል። በተጨማሪም የተፋጠነ ግለሰቦችን ከሀገር ማባረር ወይም ኤክስፔንድድ ሪሙቫል በቅርቡ በከፍተኛ ሁኔታ ሊጨምር እንደሚችል ይገመታል። ስለሆነም በአሜሪካ ዙሪያ ያሉ የኢሚግሬሽን የሕግ ጠበቆች በአሁኑ ጊዜ የሚከተሉትን ምክሮች ይመክራሉ። ለስደተኞች በአሜሪካ ከሁለት ዓመት በላይ ለኖራችሁ አንደኛ፣ የህጋዊ ፍቃድ ወይም ቪዛ ጊዜ ያለፈባቸው ወይም በአሜሪካ ለመቆየት የሚያስችለው ህጋዊ ሁኔታ የሌላችሁ ኖ ሌጋል ስታተስ ስደተኞች ላለፉት ሁለት ዓመታት በአሜሪካ ውስጥ በተከታታይ የኖሩ ከሆነ ይህንኑ የሚያሳይ የሰነድ ማስረጃ በመያዝ የተፋጠነውን ከሀገር የማባረር እንቅስቃሴ ለመከላከል ያግዛቸዋል። የጥገኝነት ወይም ሌላ ማመልከቻችሁ በእንጥልጥል ላይ ላለ ባለጉዳዮች ደግሞ፣ ሁለተኛ በአሁኑ ጊዜ በአሜሪካ የጥገኝነት ማመልከቻ ያቀረባችሁ ደግሞ ማመልከቻችሁ መድረሱን በሚመለከት የተላከላችሁን ደረሰኝ ቅጂ ሁል ጊዜ እንድትይዙ ትመከራላችሁ። ሶስተኛም የሌላ አገር ዜጋ መሆናችሁን የሚያመለክት ምንም አይነት ማስረጃ በእጃችሁ እንዳይኖር አራተናም ጉዳቸውን ጠበቃ እንደይዘላቹ የመጠየቅ መብትና የምጠይቁትን ጥያቄ ባለመመለስ በዝምታ የማለፍ መብት እንዳላችሁ አትዘንጎም። አምስተኛም በአሜሪካ ውስጥ ካለፉት ሁለት ዓመታት በታች ለኖራችሁ ግለሰቦች የተፋጠነ ከአገር ማባረር ወይም ኤክስፔንዲት ሪሙቫል ማለት አንድን ግለሰብ ጉዳዩ በሚመለከተው አካል በቀጣይነት ሳይሰማ በድጋሚ ሳይመረመር፣ ወይም በአሜሪካ ውስጥ ለመቆየት የማመልከት ዕድል ሳይሰጠው የሚፈጸም ወዲያውኑ የሚሰጥ የማባረር ትእዛዝ ነው። ይህ የተፋጠነ ከሀገር ማባረር ተግባራዊ የማይሆንበት ብቸኛ ምክንያት ግለሰቡ ወይንም ግለሰቧ ወደ ሀገር ቢመለሱ ለየታቸው እንደሚፈሩ ከገለጹ ነው። በዚህ ጊዜ ግለሰቡ ወይንም ግለሰቧ ለፖለቲካ ጥገኝነት የማመልከት መቻል አለመቻላቸውን ለመወሰን ታማኝነት ያለው ፍርሃትን የሚመለከት ቃለ መጠይቅ ይደረግላቸዋል በአጠቃላይ የተፋጠነ ከሀገር ማባረር የሚፈጸምባቸው ግለሰቦች በጠበቅ የመወከል መብት እንዳላቸው አያውቁም። በተመሳሳይ ሁኔታ የቀረበባቸውን ክስ ሊከላከልላቸው የሚችል ጠበቃ የማማከርም ሆነ በታሰሩ ጊዜ በእጃቸው ያልነበረ ማስረጃ ለማቀረብ የሚያስችል በቂ ዕድል አይሰጣቸውም። ይህ ብዙ አደናጋሪ ነገር ስለሆነ በአቅራቢያው ካለ የኢሚግሬሽን ጠበቃ ብቻ ምክር ይቀበሉ። የአሜሪካም የኢሚግሬሽን ሕግ ጠበቆች ማኅበር ለበለጠ መረጃ ይህንን ሙሉ መረጃ ለማግኘት ደብሊው ደብሊው ዶት ኢትዮጵያ ናቶሚ ዶት ኮም ላይ ገብታችሁ ሙሉ መረጃውን ማግኘት ስላላቸው።